የመለከት ድራማ የክብር ስፖንሰሮች የኢትዮጵያ ሰብአዊ መብት ኮሚሽን እና ብርሃን ኢንተርናሽናል ባንክ። እናቴች ልጅ ለምን ልታገባት እንደፈለጉ በዝርዝር ልታስረዳኝ ትችላለህ? እኒ ሰውዬ ልጅሽን ለልጄ ብሏት፣ እሷም ከተስማማች በኋላ ነው እሺ። ምን እሺ አለው ግልጽ አይደለም። እንግዲህ አስመጪና ላኪ ነኝ ያለኝ አንድ ሰው እንዲህ ነኝ ስላለሽ ብቻ ነው ብለሽ ትቀቤዋለሽ? ግን አጠቃላይ ሁኔታውን ስታዩ ወዲያው መታምኙ ያነሰው ነው። ዋ መሲ በአነጋገሩ በቆዳው ጥራት፣ በአለባበሱ በምናምን ው ተፋዘሽ፣ ችኩል ድምዳሜ ላይ ከመድረስ ተቆጠቢ። የድሮ ገርል ፍሬንዱ ነኝ እያለች ስትበጠብጠን የከረመች ልጅ ታውቀታለሽ አደል? ይዛበት መጣች ያልሹ። ሌላ ጣጣ ደግሞ ምንድን ነው? ከኔ ከእኔ መንታ ልጆች አሉት ብላኝ አረፈች። እሺ ምንድን ነው ቢዝነሱ? ቡቲክና ኮስሞቲክስ በአንድ ላይ ነው። ጥሩ ቢዝነሱን ገዛሻት እንበል። ከዚያስ? ከዛማ ምን ችግር አለው? ሁሉም የሚያመጡት ወይ የሚያስመጡት ከዱባይ። ለዛ ደግሞ ማቴዎስ አለልኝ። ማቴዎስ ማለት የኔ ማቴዎስ። እሺ፣ ሽታውስ እንዴት ነው? ተስማማሽ። ግን ምን አድርጌሽ ነው? በእግዚአብሔር ከወንድሜ ገለል በይ ያልኩሽ ነው ያለሁት። ሶፊ፣ እኔ የለሞተልሻለሁ። ይህን ይህንን ቢያገዝቸው በቤት ኪራይ መማቀቅ ባከራ አመል መሳቀቅ አበቃ እሰይ እሰይ እሰይ ፈጣሪ እንደው ምን ይሳናል ፈጣሪ እሰይ እሰይ ተመስገን ተመስገን እንዲችን ቀን ሳላያት እንኳንም አልሞት ተመስገን ፈጣሪ እንደው ፈጣሪ እሺ እሺ አመሰግናለሁ ከትምህርት ቤት ነው እንዲህ ምን አዎ ለምን እንደቀረፍ ለማጣራት ነበር የደወሉት ያንቺ ሲገርማቸው እኔም እንደማልመጣ ነገርኳቸው ጥያቄ ጠይቄሻለሁ ነው መልስ እየጠበቅኩ ነው እኔ ምንም መልስ ለመልስ የለኝም እንደውም ካፍሽ ደስማው ነው ብዬ ነው እንጂ እኮ መገመት አቅቶኝ አይደለም ምስራቅ ነች አይደለም ምድን ምድን ያደረግሻት? ልጅቷን ማለት ኤፊ ምድን ያደረግሻት? ያማሁን ደ ምን አደርጋት አለ ንገሪኝ። አትጮህ ብኛንተ መጮህ የገረመሽ ገና እያነሳው ነው ማፈርጥሽ ይልቅ ብትነግሪኝ ይሻላል። ቆይ ምን አደረገችኝ ብላህ ነው? እሷ ምንም አላለች፣ ግን ምን እንዳደረግሽ መገመት አያክተኝ። ምነግርኝ ከሆነ ንገሪኝ፣ አለበለዚያ ግን እዚሁ ነው ሰርግሽን ምደግስልሽ። ጤናትና ምስራቅ ከመቼ ወዲህ ነው እንዲያበጥ ከሆንተ አትነግረኝም? ምን አባህ ነው የምነግርህ አይዞሽ ቤዜ፣ ሁሉም ነገር ለደህንነታችን ሲባል ነው። አውቃለሁ ግን እስከ መቼ ነው? እንዴት ተጠብቀን የምንኖረው? ምን ማድረግ እንችላለን? ቤዜ መቼም ከሕይወታችሁ የሚበልጥ ነገር አለ እንዴ? ፖሊሶቹ እንዳያያዛቸው ከሆነ በቅርብ ጊዜውን ነገር ላይ ይደርሳሉ ብዬ ተስፋ አረጋለሁ። እኔ አልቻልኩም ፈነዳ፣ ምንም አልቀረኝም። ረኔፍ እንድትልበልሽ የኔ እናት አይዞሽ፣ አልኩሽ እኮ ለዚያው፣ እኔናንዱ እያጠገብሽ እያለንልሽ አንቺ እኮ ያለምንም ረዳት ከዛ ሁሉ ችግር የወጣሽ ጀግና ነሽ።

አልገባሽበትም አልኩሽ እኮ እዚህ እስካለሽ ድረስ አንዲት ነገር እንደማይነካሽ ቃል እገባልሻለሁ። ይቅርታ፣ ችግር አለ እንዴ? አረ ምንም ችግር የለም፣ ሁሉም ሰላም ነው። የባሰ ችግር ከሌለ ስለ መሸለድ እናታችሁ ሲባል ባትወጡ ጥሩ ነው። እንዴት እንዳላሰብኩት። እሽ፣ እናመሰግናለን። እንግባቤዜ ምንም አይደለም ማለት ምን ማለት ነው? እካ ጓደኛ፣ በጣም ወድ ጓደኛ። እሱንም ማውቃለሁ። ዝምድና የለንም ማለት ማለት ነው። ዝምድና ማለት እኔ የሚያደግኩት ማደጎ ቤት፣ አንተ የሚያደግከው ማደጎ ቤት። እንዴት ሆነው ዘመዳውሽ መሆን እንችላለን? ነው ግን ለምን ጠየቀኝ? እኔ እንጃ። የምታደርግልኝ ነገር ሁሉ ለቅ እንደ

ይቅርታ ጋሽ አካለብኩህ አይደል? ማካለብ ቀላል። ምን እንደሆንሽ ብቻ ንገሪኝ። ወደ ውጭ ከመሄድ በፊት አንድ ማድረግ ያለብኝ ነገር አለ ጋሽታሜ ስለ እሱ ላማክርህ ብዬ ነው የቀረኝ። አጭር ጊዜ ስለሆነ ያካለብኩህ። ምንድን ነው ልታማክሪኝ የፈለግሽው? ይሄ ሱፐር ማርኬት እስክመለስ ድረስ እንደኔ ሆኖ የሚመራልኝ አንድ ሰው ያስፈልገኛል። ያ አንድ ሰው አንተ ነህ። እንዳትይኝ እንደ እንደሱማ እንዴት እልሃለሁ ጋሽታሜ እሺ ቀጥታ ወደ ነጥብሽ ግቢልኝ። እኔና ባዮሽ በየጊዜው እንደምንጋጭ፣ በየጊዜው እንደምንታረቅ የምታውቅ ይመስለኛል። ያው አውቃለሁ። አሁን አሁን እንዴት እንደሆነ አላውቅም። ይበልጥ መከባበርና መተሳሰብ ጀምረናል። በተለይ እኔ ከቤተሰቦቼ ከተቀላቀልኩ ወዲህ። መሲ ስራ አቋርጠሽ ነው የመጣሽው አይደለ? ስለዚህ የማቀውን ነገር ተይና በቀጥታ ወደ ጉዳይሽ ግቢልኝ። ስለ ጉዳዩማ ነው እያወራሁ ያለሁት ጋሽ ታሜ። ኦኬ እንግዲያው በእናንተው ቋንቋ ወደ ገደለው ግቢልኝ። እሺ ወደ ገደለው ልግባለ። ለባዮሽ ውክልና ልሰጣት ነበር። ምን ይመስላል? የምን ውክልና? እስክመለስ ድረስ ሱፐር ማርኬቱን እንድታስተዳድርልኝ ነው። ባዩሽ ስለ ሱፐር ማርኬት ምን እምታውቁ ነገር አለ እንዴ? ጋሽታሚ እኔስ ምን እውቀት ነበረኝ? አንችማ አንቺማ የራስሽ ሀብት ስለሆነ ብታገኝም ብታጭም ሪስኩ ነው ወሰድሽ ባዩሽ ይህን ኃላፊነት ለመውሰድ ምን ብቃት አላትና ነው ልትወኪያት የፈለግሽው? ስራውን የሚሰሩት ሌሎች ሰዎች ናቸው። እሷ ምንም ብቃት አያስፈልጋት። ከሷ የሚጠበቀው ለኔታማይ መሆን ብቻ ነው። እና ልመናት። አሀ፣ ለባዩሽ ኃላፊነት ትወስዳለህ ወይ እያልሺ ነው? አረ በጭራሽ ጋሽታሜ፣ እኔ እያልኩ ያለሁት ምከረኝ ነው። ባዩሽ፣ ቃልህን እንዳምላክ ቃል እንደምታከብር አውቃለሁ። በጣም ከባድ ጥያቄ ነው። ይሄ ከእህቴ እስከ መቼም ሊያቆራርጠኝ የሚችል ጉዳይ ይሆናል ለምን ጋሽ ታምኝ ለምን ትይኛለሽ እንደ ባዩሽ ለገንዘብ ያላትን ፍቅር አውቃለሁ ውክልናሽን ተጠቅማ ብትበዘብዝሽ አታደርገውም ለምን አታደርገውም ምንድን ነው እንዲህ እርግጠኛ ያደረገሽ እርግጠኛ የሆንኩበት የራሴ ምክንያት አለኝ ታዲያ እኔን ማማከሩ ለምን አስፈለገ ማማከር ስለህኮ አንተ ሳታውቅ እንዳይሆን ብዬ ነው ላማክርህ ሳይሆን እንድታውቀው ማለት ነው እሺ አውቀዋለሁ። የቀረ ነገር አለ? ምንም ነገር የለም። ስራ አቋርጠሽ ነው የመጣሽው? ወደ ስራሽ ግቢ። እሺ ጋሽ ታሜ፣ ሰላም አለልኝ። አልታየ አሁን ለራሴ ጉዳይ አንተ እንደዚህ እየፈለኩ ስዳክ ሃና፣ እባክህ እኔ ለራስ ጉዳይ ነው። ሽኮኮ ነገር ሰሚ ወንዲ፣ እኔ ጉዳይ የሚባል ነገር ኖሮኝ እንደማያውቅ አንተም ታውቃለህ። ይልቅ ይኸውልህ፣ ይኸውልህ ዝም ብላ አትልፈስፈስብኝ። ማንም ሲያለ ጉዳይ ኖሮ አያውቅም። እቺ ፈላስፎቹ ምናምን የሚሏት ነገር ነች አይደል? ፈላስፎቹ ቢሆኑ ያለ ምክንያት አሏት አትል አይመስለኝም። ግን እባክህ፣ ይልቅ እኔ አንተ ጋር መልዕክት ተልኬ ነው። ታልኪ ታልኪ? አንተ ነው ጋር ተልከህ? አዎ። እሺ፣ በእናትህ ማን ነች የላከች? ቆይ ግን ምን ነው ደረገፍ እንዴት አልደነግጥም? ወንድዬ፣ አንዲት ቺክ አንተን እኮ እኔ ጋር አማላጅነት ላከች ማለት ስለዚህ፣ ቺክ ይደብረኛል ምናምን የሚባለው ነገር ሁሉ ገደል ገባ ማለት ነው። ማፈር መስሞ ነው። አሁንም እደግምልሃለሁ፣ ይሄ ቃል ገደል ይግባ ከፈለገ። ስለዚህ ኦኬ ማለት ለልጅቷ አይ፣ ወንድሻ መጀመሪያ የልጅቷ ማንነት ይነገር። ማንነቷ ምን ይሰራል? እሱ እንደሆነ ወድጄዋለሁ ማለት አይ፣ አይ፣ ወንድሻ እንዲህ ብሎ ነገር የለም የለም። ስለዚህ ለልጅቷ ነገራታ እንዴ! ኧረ ቆይ ወንድሻ ተረጋጋ፣ እንዴ። ምንድን ነው የሚያስቸኩ አቶ ዮሴፍ እስካሁን የነገርከኝም ሆነ አሁን እየነገርከኝ ያለው ስለ ባለቤትህ ንጽህና የግል እምነትህን እንጂ ወንጀል ስላለመፈጸሟ ማረጋገጫ የሚሆንልኝ ነገር አይደለም። እንግዲህ ምልበል አቶ ታመነ ባለቤቴ በእርግጥ አባቷን መግደሏ ከተረጋገጠ እኔ በሷ ቦታ ሰቀላል ህግ ላይ እንደ ሷ አይነት ነገር የለማ። ቅጣቱ የሚፈጸመው ወንጀሉን የፈጸመው ሰው ላይ ብቻ ነው። ባለቤቴ ወንጀሉን እንዳልፈጸመች ብትረዱልኝ ብዬ እንጂ ህጉማ መቼ ጠፋኝ። ቶታመነ እስቲ ስለ ሁለቱ እህቶቿ የምታውቀውን ያህል ነገር ለአንድ አፍታ እንኳን አልበዘንኩ። ቀን ከሌሊት ነው እየፈለግኩኝ ያለሁት። ቀን ከሌሊት መፈለግህ ብቻውን ምን ትርጉም ያለው መሰለ? ዋናው ቁም ነገር ሰውየውን እንደምንም በእጅ አስገብተህ ራስን ከሚጠብቅህ ጣጣ ማዳን ነው አይደለም እንዴ? እሱማ ነው። እና ምንም ይሉት መፋዘዝ ነው ያስከው። በእነዚህ ቀናቱ ስለ ሰውየው አንዲት ፍንጭ እንኳን አገኘዋል አላልከንም። እኔ እንግዲህ አቅሜን እየጣርኩ ነው ከዚህ ወዲያ አምላክ ይርዳኝ እንጂ ይህንን የሰይጣን ቁራጭ አግኝቼ ይዘዋሉ የሚል ተስፋ እንኳን ብዙም የለኝም። አንተ ሰው የጤና የለህም ልበል። ተጨማሪ ጊዜ እንዳልሰጥህ የገፋፋኝ እኮ ነው። ይገባል። ይቅርታ፣ እኔ የተናገርኩት ስለ እስካሁኑ ነው። ጊዜ ከተሰጠኝ ደግሞ ከዚህ የበለጠ ጥረት እንደማደርግ ቃል እገባለሁ። እሺ፣ አሌክስ አንዳንድ ፍጠን የሚሉ ቀናት አሉ ልበል። አሌክስ፣ የሉም ለማለት አልደፍርም። ምክንያቱም እኔም አንዳንዴ እንደዚህ አይነት ነገር ይገጥመኛል፣ ግን እንዳንተ ደፍሬ በሰው አላወራም። እብድ ነው እንዳይሉ ፈርተ ነው። ቦቅ ቧቃ ለምን እብድ ይሉኛል? ከዘፍጥረት ጀምሮ ምድር በዛቢያዋ ላይ የምትሽከረከረው በ24 ሰዓት አንዴ ነው ተብለናል። እናንተ ድንገት ተነስተ አንዳንድ ፈጠን የሚሉ ቀናት አሉ ብትል ወዳጆች ሊስቁል ይችላሉ። ሌሎቹ ግን ለምንድን ነው እብድ ማይሉ? ታሜ፣ ስለ ወዳጆች እንጂ ስለ ሌላው ምን አገባን እንዴ። ምን ነው ፈዘዝቻይን ትንሽ ይረጋጉ። ይየቀው ነው። ተረጋግቻለሁ። እሺ፣ አሌክስ፣ አቶ ዮሴፍን ድጋሚ ላናገረው እፈልጋለሁ ብያለሁ ነበር። አሁን ዛሬ ቢሮ የመቶ ነበር። እሺ፣ አናገርኩት እና እናማ የሚስቱ ንጹህነት የሚያረጋግጥ ምናምኒት መስረጃ ሊሰጠኝ አልቻለም። እርግጥ አንተ አየሁበት የምትለኝን ማንኛውንም ነገር እሱ ላይ አይቻለሁ። ግን ታሜ የሰውየውን የዋህነትና ታማኝነት ካየ ቢያንስ ኬዙን ለመያዝ በቂ ምክንያት አለ ማለት ነው። ሌላው ቀስ ብሎ የሚደርስ ነገር ነው። ልክ ነህ አሌክስ። እኔም ኬዙን አልይዘውም እያልኩ አይደለም፣ ግን ምን ያህል አስቸጋሪ ኬዝ እንደሆነ ካሁኑ ልነግርህ ፈልጌ ነው። አረ ግዴ ልም ታሜ የኬዙን አስቸጋሪነትማ አይቼ ነው ኬዙን ላንተ አሳልፈ የሰጠው። ኬዙ ግን ላንተ የሚከብድ አይመስለኝም። ኦኬ አሌክስ ይህን ኬዝ አሳልፈ ስትሰጠኝ ብዙ ነገርህን አሳልፈ እንደሰጠኝ ነው ምቆጥረው። አረ ምንም አይሰማህም ታሜ። አቅምን አውቀው መኖር ጥሩ ነው፣ ታላቅ ችሎታ ነው። ለማንኛውም አሌክስ ኬዙን ይዘዋለሁ፣ ግን ሙሉ ለሙሉ ልወስድብህ አልፈልግም። አብረን ብንሰራው ምን ይመስላል? የወይዘሮን ጉዳይ ጠበቃ በዋናነት አንተ ይዘው፣ የወንጀል ምርመራው ላይ ረዳት እንደሆን ከፈለክ በጣም ደስ ይለኛል። እኔም እያልኩ ያለሁት በትክክል ይሄንኑ ነው። ምንድን ነው ምን አይገባሽም እሺ እኔ እኮ አቋሜ አንድና አንድ ነው ከዚህ በኋላ ቤታችሁን አይደለም ሰፈራችሁን ማየት አልፈልግም ግዴለሽም ኤፊ ከዚህ በኋላ ምስራቅ ምንም አታመጣም ከእሷ ጋር ሳንነካካ የራሳችንን ህይወት መኖር እንችላለን ከእሷ ጋር ሳንነካካ ማለት ምን ማለት ነው አንድ ግቢ ውስጥ አብረን እስከ እስከኖርን ድረስ ወደንም አንነካካ አልገባሽም ኤፊ እኔ ልልሽ የፈለግኩት ከዚህ በኋላ ምስራቅ በምንም ተአምር ልትደርስብሽ አትደፍርም። አይገርም፣ እንደውም ታብሰዋለች። እንኳን ማባስ ቀና ብላ ካየችሽ ግደኝ። ምንድነው አንተ እንደዚህ እርግጠኛ አደረግህ? ግልጽ በሆነ አማርኛ ስላስጠነቀኳት ነው። ምን ብለን ያስጠነቀቅካት? ቃል በቃል ንገረኝ ካልሽኝ ከዚህ በኋላ ጫፏን ብትነኪያት ሲጥ አድርጌ እንደምገልሽ ይወቂ ብያታለሁ። ወጣም ወረዳ፣ እኔ እዛ ቤት ተመልሼ መሄድ አልፈልግም። ለምን ወይፊ? ሌላ ምክንያት አለሽ ካለሽ ንገርኝ እና እሱ ላይ እናወራ። እኔ የተለየ ምንም ምክንያት የለኝ፣ ግን ምንም ብትለኝ ሀሳቤን ስለማታስቀይረኝ ባትለፋ ደስ ይለኛል። ለምንድን ነው እንዲህ ንክርር የምታድርጊ ወይፊ? እኔ ምንም ያከረርኩትም ያላላውትም ነገር የለኝ፣ ግን በነፃነት መኖር ፈልጋለሁ። ገና ለገና አንተ አስፈራርታታል ብዬ ተመልሼ እዛ ጭቃ ውስጥ መግባት አልፈልግም። እንደሱ ካልሽማ የራስሽ የሆነ ሌላ ምክንያት አለሽ ማለት ነው። የፈለግከውን አንተ ማሰብ ትችላለህ። እኔ ግን ትክክለኛው ምክንያት ስለሆነ የነገርኩ ምንም ነገር ይጨንቃታል ብለ እንዳታስ። ይህ ከዚህ በፊት በማላቀው ጠጣር እንደበትሽ ነው እያወራሽኝ ያለሽ። እኔም ላይ የያዝሽው ቅሬታ አለ እንዴ? የምልህን ተረዳኝ ነው እያልኩ ያለሁት። ከዛ ውጭ አንተ ላይ ምንም የተለየ ቅሬታ የለኝም። እና ያንን ቤት ድጋሚ ላለመርገጥ ወሰንሽ ማለት ነው? ነገር እቃዎቼን ለማምጣት እንኳን ቢሆን እዛ ቤት መሄድ አልፈልግም። አንተ ካመጣልኝ አምጣልኝ፣ ካላመጣልኝ የራሱ ነው። እሱ እንኳን አያሳስብሽ። ነገውን ላምጣልሽ ይችላሉ። ወንድስ ግን በዚች ልጅ ፍቅር ሙሉ ለሙሉ ታውሯል ማለት ነው እንጂ ቆይ እንዴት ነው ወደ ፍራንች ላይ እጁን ሊያነሳ የሚችለው እኔስ የገረመኝ እሱ አደል እንግዲህ እንዴት አባቱ ያከብረኝ እንደነበር ከአንቺ በላይ የሚያውቅ የለም። እኔማ ከማክበርም አልፎ እንዴት ይሽቆጠቆጥልሽ እንደነበር ሁላ ነው የማውቀው ግን እንዳልኩሽ ያለ ምንም እርህራሄ ቀጠቀጠኝ ሰው የገዛ እህቱ ላይ ሊያውም ዳይፐሩን እየቀየረች ያሳደገችው ትልቅ እህቱ ላይ እንደዚህ ይጨክናል ለነገርሩማ ሴት የላከው አይደል የሚባለው። ቢያንስ ግን ለደናሴ ሲል እንኳ ቢያደርገው እንደዚህ ባልቀረነኝ ነበር። አሁን ምን ማድረግ እንዳለብኝ ብቻ ንገሪኝ። እኔ ምስራቅማ እንደዚህ ተዋድእጅ አልቀርም። ቀላል ነው ምስሩ፣ እኔ በደንብ አስቤበታለሁ እኮ። ንገሪኝ ምን ታደርጊ ይመሰለሽ? መጀመሪያ ልክ ከልብሽ የተጸጸትች መስለሽ ቅታጠይቀዋለሽ። ያምሻል ልጅቷን ምን አደረግሻት አለኝ እንጂ እንዲህ እንዲህ አድርገሻል ብሎ በግልጽ የነገረኝ ነገር እኮ የለም። ገብቶኛል፣ ምስሩ እና ስለምን ነው ይቅርታ የምጠይቀው? ስለመታኸኝ በጣም ይቅርታ ልበለው? ልጅቷ ምን አድርገሻት ነው ሲልሽ አንቺ ምንድን ነው ያልሽው? ስለሚያወራው ነገር ምንም እንደማታቂ ነው አይደል የነገርሽው? አዎና። ታዲያ ምን ልበለው? ጥሩ፣ አሁን ግን ያደረግሽውን ነገር በሙሉ በግልጽ ታምኝለት እና ምን፣ አንቺ አመልሽም አላመልሽም ወንድምሽ ልጅቷ የነገረችውን ነገር በሙሉ እንዳደረግሽ እርግጠኛ እንደሚሆን አትጠራጠሪ። እና ገና ለገና እሱ እርግጠኛ ይሆናልና ምን አዳምጪኝ። ስሩ ያለሽን ብቸኛ አማራጭ መሰለኝ እየነገርኩሽ ያለሁት አንቺ አብደሽ እኔንም ልታሳብጂኝ ካልሆነ በስተቀር ይሄ የመጨረሻ አማራጭ ሊሆን አይችልም። ግድ አይለሽም። አስጨርሼ መጀመሪያ ነገሩን ሁሉ ያደረግችው ወንድምሽን ከማይሆን ሴት ለመለያየት እንጂ ለክፋት እንዳልነበር ትነግራለሽ። እሺ፣ ከዛስ? ከዛ አሁን ግን ስለ ልጅቷ ማንነትና ንጽህና በሆነ አጋጣሚ የማወቅ ዕድል ስለገጠመሽ በጭፍን ባደረግሽው ነገር በጣም እንደተጸጸች ትነግሩና ይቅርታ ታይቃለሽ። እሺ፣ ከዛስ? አድሳቂ ምስሩ ቁም ነገር ነው እያወራን ያለነው ምን ማድረግ እንዳለብሽ ጠፍቶብሽ መሰለኝ። አማክርኛልሽ እሱማ። ስለዚህ ስሚኝና ከመሰልሽ አድርጊው፣ ካልመሰልሽ ታይ። ወንድም ሳቀምን አመጣ የነገርሽኝ ነገር ሁሉ ቦታው ላይ ሆኜ ስተገብረው እየታየኝ እኮ ነው የሚያስቀኝ። ኧረ እባክሽ እዚህ እንደዚህ ያሳቀሽ ቦታው ላይ ስቶኝ ምን ልቶኝ ነው። ኦኬ በጣም ተጸጽቻለሁ፣ ይቅርታ አድርጊልኝ በይው ብለሽኛል። ከዛስ ከዛማ ልጅቷ ይቅር ካላለችሽ ሙሉ ሰላምሽን እንደማታገኝ ትነግሪውና ወደ ቤታችሁ ይዛት እንዲመጣ ማድረግ ነው። ጭራሽ አሁ እዚህ አጠገብሽ እስካሉ ድረስ ብቻ ነው እንቅስቃሴያቸውን እያየሽ እንደ ፍላጎትሽ ልትቃኛቸው የምችው። ጠላትን አታርቅ አይደለም የሚባለው? እንደ ፍላጎቴ ልቃኛቸው እንደማልችል ማሳዩኝ እኮ ትቻ ያለሽ ምስሩ ነው ማሰነ እሰማሻለሁ እኮ እስከ ዛሬም ያልሽኝን ሁሉ እየሰማሁሽ ነው ያለሁት። አሁን አንድ ነገር እንድትነግርኝ የምፈልግም፣ ያልሽኝን ሁሉ አደረግኩኝ እንበል ከዛስ? ከዛ በኋላ ያለውን ለንታ ይመስሉ እያወሱ ሁሉን ጊዜ ሲደርስ ይመርሻል። አቶ ታመነ አንድ ነገር በግልጽ ንገረኝ ካሉኝ። አቶ አለማየ ስለ እርሶ ብዙ ብለውኛል። ለዚህ ነው ባለቤቴን ነጻ እንዲያወጡልኝ ተስፋ ያደረግኩበት። እኔም ተስፋ አለኝ። አቶ ዮሴፍ ችግሩ ምን መሰለ፣ ወዳጅ ግድያውን በተመለከተ መረጃዎች ሁሉ የተሰበሰቡት የሚጠቁሙት ወደ ባለቤት፣ አውቃለሁ። አቶ ታመነ እነዚህ መረጃዎች የተቀነባበሩት በሁለት ሴት እህቶቿ መሆኑን መቶ በመቶ እርግጠኛ ነኝ፣ አቶ ታመን። ጥሩ አቶ ዮሴፍ፣ አንተ መቶ በመቶ እርግጠኛ ልትሆን ትችላል ለእኔ ግን አንድ በመቶ እንኳን ያህል እርግጠኛ ልሆን የምችልበትን ማስረጃ ልትሰጠኝ ትችላል እውነት ለመናገር አልችልም። እኔን መቶ በመቶ እርግጠኛ ሊያረገኝ የቻለው ማስረጃ ሳይሆን በባለቤቴ ላይ ያለው እምነት ነው። አያረ ታሜ ባለፈው ያልኩን እየደገመል ያለው ነው። አሌክስ፣ አንተ የነገርከኝን ያለምንም ማስረጃም ማስረጃ ሙሉ ለሙሉ ለመቀበል በቂ ምክንያት አለኝ። አቶ ዮሴፍ ግን ውድ ባለቤቱን ከገባችበት ችግር ለማውጣት የሚታገል ሰው ነው የሚመስለኝ። ምን ማለት ሆነው? አቶ ታመነ እኔ ባለቤቴን ከገባችበት ችግር ለማውጣት ያለውን ነገር ፈጥሬ የምናገረውት መሰሎት? ለምን አይመስለኝም አቶ ዮሴፍ እኔም እኮ በአንተ ቦታ ብሆን እንደዚሁ ነው። ማዘዝ ሶል ሊያደርጉት ይችላሉ። እኔ ግን አላደርገው ነት ነግሮታለው። ባለቤቴ ግን አባቷን አልገደለች አቶ ዮሴፍ። ግዴ ለምረጋበል አቶ ታመነ ስራውን እየሰራ ነው ያለው። አረ ከመቼ ወዲህ ነው መኪና ውስጥ ጥብቅና የሚሰራው? ለነገሩ ልክ ነህ። እያንዳንዱ ሰው ስራውን የሚሰራበት የራሱ መንገድ አለው። ይቅርታ አልገባኝም። አቶ ታመነ፣ ይሄ ወዳጆ የሚናገረው ሁሉ እውነት ነው? አዎ እውነት ነው። በቃ አልሆነ፣ ዛሬ ያለው ወይዘሮ በጊዜ ስትገባ የሚሆን መስሎኝ ነበር። በጊዜ የመግባት ያለ መግባት ጉዳይ እንዳልሆነ በደንብ ታውቂያለሽ። አውቃለሁ። ሳህሉ ግን በቅርብ ጊዜ ችግሩ እንደሚፈታ ቃል ገብተህልኝ ነበር። ነው ወይስ አዲስ የተፈጠረ ችግር አለ? አላውቅም፣ ግን ምንም እርግጠኝነት አይሰማኝም። በእርግጥ ሁሉን ነገር በቅርቡ ጥሩ ይሆናል የሚል ቃል እንደሰጠሽ ያስታውሳሉ። እሺ አሁንስ ምንድን ነው? ሐሳብ ስለምን አታሾፍሳሉ? ባዩሽ፣ መች እያሾፍኩ የለ። እንግዲያውስ እኔ ላስታውስ። ይሄ ልጅ ልጅ የምትይው ንዝንሽን አታምጭብኝ እንጂ ሌላ ሌላ ምንም ነገር የለም። ልጅ ልጅ ልጅ የሚለውን ንዝንዜ ሳትወድ በግድ እንድትሰማኝ ነው የምፈልገው። መስማቱ መቼ ነው የቸገረኝ? ነገር ባዩሽ ችግርህንማ ነገርከኝ እኮ። ባትነግረኝም አውቀዋለሁ። በመፍትሄ ሀሳቡ ላይ እንስማማ እያልኩ ነው ያለሁት። ባለፈው ጊዜ ካቀረብኩለህ አማራጮች አንዱ መረጥ፣ ወይ ሌላ አማራጭ ካለህ ንገረኝ። ቢያንስ ከሌላ መውለድ እንደምትችል ታውቃለሃ። ጊዜ ያለፈብኝ እኔ እንጂ አንተ እንዳለሆንክ ስለምታውቅ ነዋ። ህመሜ የማያምር ይህ ሁሉ አንቺ ጭንቅላት ውስጥ ነው ያለው ባልሽ። እኔ ግን አንድም ቀን አስቤበት የማላውቀው ነገር ነው። ተው ግድ የለህም ሳህሉ። የማይሆን ነገር እንድጠይቅ ባትገፋፋኝ ይሻላል። እስኪ ንገሪኝና መፈንዳም ከሆነ ልፈንዳ። ለምሳሌ ክፍለ ሀገር ውስጥ ከባለ ሀገር ሰፈር እየተሰረቁ ወደ ከተማ እየተወሰዱ የሚሸጡ ልጆች አሉ። ከነሱ አንዱን ወይም አንዷን ገዝተ ለምን? ምን አልሽ? አንቺ አማራጭማ አሁን በጣም ስለደከመኝ ጸጥ ረጭ ብለን ተባብለን ብንተኛ ነው የሚሻለው። እረ፣ ተቀለደ ማለት ነው።